የባሰ አለና ገርህና፣ አትልቀቅ። ኧረ ምንድነው ነገሩ? ጭራሽ እንዴት አርጌ ልተዋት ከልቤ ገብታ ድንገት ፍቅሩ አስክሮኛል ብሎ አብርሽ ከነጻነት ጋር እንደዚህ ፏፈሽ እያለ በቲክቶክም በዩቲዩብ መቷል እንዴ። ምንድነው አብርሽ ግን ምን እያሰብህና ምን እያደረግህ ወዴት እየሄድ ነው? ያልገባኝ ነገር ማለት ነው። ነጻነትም እንግዲህ እንደምታቁት እጄን ቆርጫለሁ፣ ታምሜያለሁ፣ ራሴን ላጠፋ ነው ያለችውን እጇን የቆረጠችውን የጠመጠመችውን ጨርቅ ፈታ፣ በእጇ ላይ ሰዓቷን ግጥም አድርጋ ከአብርሽ ጋር እኔ ከምኔው ከምኔው ከቡታጅራ አዲስ አበባ ጸጉርሽን ተሰርተሽ እንደዚህ ፏፈሽ ብለሽ፣ የተቆረጠ እድሽ ግን የት አለ? ነጽዬ፣ የቱ ጋር የተቆረጠ ወልጅሽ እና ሰዓቷን ግጥም ዝንጥ ብላ በቲክቶክ ላይ አብርሽ እያቀነቀነላት እንዴ ልቧ በቃ ምንድነው? ፍቅሯ ልቤ ውስጥ ገብቷል፣ እንዴት አርጌ ሌተዋት ፍቅሯ አቃጠለኝ እያለ መጥቷል። በዩቱብ ወይም ላይ ደግሞ ማታ በአዲስ ነገር ጠብቁ ብሎ ያው ሁለቱን ፎቶቸውን ለቋል ማለት ነው። እና አብርሽ ምን እያረክ ነው? በነገራችን ላይ ምን እየሰራ ነው? ያልገባኝ ነገር ማለት ነው እንዴ፣ አረ ተው። ለሚስትህ አስብላትኝ፣ ላረገዘችው ሚስትህ አስብላት በመጀመሪያ ደረጃ ሲቀጥል፣ ደግሞ እኔ የምለው ግን ማለት ነው። እስኪ ሁላችሁም አንድ ጥያቄ የጠቂያችሁ ወይም ቪዲዮ ማለት ሙሉን አይታችሁ ግን ኮሜንት ላይ ጠብቃሉ መስላችሁን እና መቼም ኤክስ ያላችሁ ሰዎች በሆነ አጋጣሚ እርዱኝ ባካችሁ ቢላችሁ ማለት ነው፣ ድንገት ችግር ውስጥ ካለ ሜቢ ብር ልትሰጡት ትችላላችሁ። ግን ራሳችሁን እሱ ጋር ማለት ባላችሁን ወይም ሚስታችሁን ትታችሁ እዛ ሰውዬ ጋር ሄዳችሁ ነው የምታግዙት? ወይስ ያን ሰውዬ ወደ ቤታችሁ አመታችሁ ነው የምታግዙት? ወይስ ደግሞ በርቀት ታግዙት አላችሁ? የኔ እናንተን ሀሳብ ማወቅ ስለፈለግኩ ነው። ትናንትና ሰምታችኋል። ሩታ ማለት ነው መምጣት ከፈለገች ራሷ ትመጣለች። በቃ እንጠብቃታለን፣ አብርሽ አይሄድም እያለች ነበር። ጎበዝ እኔ ሩታ ተረጋግታ እንደዚህ የውሳኔ ሰው ደስ ብሎኛል ከምታስቡት በላይ ሰሞኑን የጨጓራ እንዴት እንደተቃጠለ እኮ እናንተ አታቁም። ኤፍሬም የሚነገራቸው ንግግሮች የአብርሽ ውሳኔዎች ብቻ አንዳንድ ነገሮች ምንም አልተመችኝም ነበረ። ዛሬ ደግሞ አብርሽ ጭራሽ አስደነገጠኝ። በቴቶክ ላይም ይዟት ከች በዩቱብ ላይም ይዟት ገጭ። ደግሞ ነጽዬ ዝንጥ ብላ፣ ቤተሰቦች ጸጉሯን እኔ ከምኔው ተሰራሽ? ትናንትነታችሁ ከሆነ የተተኮሰ ጸጉር ነበር። ዛሬ ደግሞ ቁጥጥር ተሰርቶ ዝንጥ ብላ፣ ያ የታሰረች ምናምን ወፍ፣ ምንም ህመም የለውም ቤተሰቦች። ምንም የታመመም የተቆረጠም የለው። እዛ ታመመጇ ላይ ደግሞ ሰዓቷን ገጭ። ደግሞ አንድ አይነት ሰዓት ነው እንዲ አብርሽና ነጽ ያደረጉት ቤተሰቦች። ወይኔ እንግዲህ መታ የአብርሽን ጸጉር እያሻሸች ምናምን እያለች ብቻ አብረው ወክ እያደረጉት ቲቶክ ላይ ቪዲዮ ተለቋል። ፎቶ ደግሞ ዩቱብ ላይ ተለቋል። ዩቱብ ላይም ደግሞ ፎቶ ነው የተለቀቀው፣ ግን ቪዲዮ ማታ ይለቀቃል። ቤተሰቦች አሁን ይሄንን ጉድ ምንድን ነው የምትሉት? ምንድን ነው የምንለው? የምሬ ነው ምላችሁ። አንድ ቀን ግን የሩታን ጥፊ ትቀምሻለች ነጽ። የምሬን ነው። ብዙ ጊዜ እንደዚህ ቪዲዮ ስሰራ ብዙዎቻችሁ ማለት ነው ምን ነካሽ የነጽ እውነት ይውጣ እያላችሁ ነው። ምን አይነት እውነት ነው የሚወጣው ቤተሰቦች? የትኛው እውነት ለምንድነው? ነው የእሷን እውነት የሚጋርዱባት? ተዉ፣ የእሷ እውነት ይውጣ። ሴት ነች፣ ሴት ሆነች እንደዛ አትበየለችሁ ነበርና የነጽ፣ የትኛው እውነት ነው የሚወጣው የትኛው እውነት ይውጣላት ቤተሰቦች እንዴ? ያገባው ወንድ ላይ ሄዶ የግድ የኔ ካልሆነ ልክሰሰው ሰው ምን ልበለው ያሉ መከራከር ነው ወይንስ የትኛው እውነት? ሲቀጥል አብርሽ ጋስ ጥፋት አለ ወይ ቤተሰቦች? አሁን እውነት እውነቱ ስንነጋገር ማለት ነው፣ እኔ ከዚህ በኋላ እውነቱ ስነግራችሁ፣ ስራ እየሰሩ ነው። በቃ ድራማ ተጀመረ፣ ጥላላድ ድራማ ተጀመረ። እንጂማ የሬል እኔ አላደርገውም እንዴ በተለይ ደግሞ አዲስ አበባ መጥቶ ተቀብሏት ያስባችሁታል። አብረው ምናንፏፈሽ እያሉ እየተዝናኑ የማይሆነውን የማይሆነውን። ቤተሰቦች ግን ዝም ብዬ አብረች ሳይው ማለት ነው ለምን ያገር ሴቶች አይሆኑም? እርዱ ከእርዳኝ ካሉት ራሱ እየሄድ የሚረዳቸው ሁላንም ይመስለኝ እና እኔ ሰሞኑን የኤፍሬም አነጋገር ራሱ ግራግ ብት ብሎ የነበረ ምንድን ነው? ከሩታ ጋር ያለው ችግር ነጻነትን አዲስ አበባ መቶ ካብሽ ጋር ሊያገናኛት አስቦ ነው ወይንስ ደግሞ ከነጻነት ጋር ተመሳጥሮ ነው? ምን አስቦ ነው እያል በቃ አስተያየት ለመስጠት ራሱ እንዴት ብዬ አስተያየት ለስጥ። ቤተሰቦቹ በጣም ነበር እያስገረመኝ አነጋገሩ፣ ውሳኔው ምናምን የሆነ የድሮ ሰው የድሮ ሰው ነበር የመሰለኝ። እንግዲህ በስተ መጨረሻም እነዚህ የፎቶ ስታይላቸው በነገራችን ላይ የአብርሽ እና የነጽ ማለት ነው። አብርሽ ከፊት ከፊት የትም ቦታ ሄድ እኔ እከተልሃለሁ ይላል። ፎቶ ከኋላ ከኋላ ሆናል የተነሳችሁ ነጽ ማለት ነው። እና የቲክቶክ ደግሞ ያው ኮለጎንም ጸጉርን ደበስበስ እያደረገች ብቻ የተለያየ ነገር እያደረገች ነው። ለማን ነውም ብዙ አትናደዱ፣ አትበሳጩ ቤተሰቦች። ስራ በቃ ስራ ተጀመረ፣ ስራ እየተሰራ ነው ብለን እንመን። አዎ ስራ ነው መሆን ያለበትም። እንዴ እንደዚህ አይነት ህይወት የለምን ብ ህይወትም አይቼም ሰምቼም አላቅም። ሲቀጥል ደግሞ ደስ የሚለኝ ነገር ማለት ደስ የሚለው ነገር ቤተሰቦች፣ በጣም ያስገርመኝ ነገር ማለት በቃ ጉራጌዎች ጎበዝ ናቸው፣ ልባቸው ጎበዝ ነው ብዬ ያሰብኩት። አስባችሁታል እነዚህ የአብርሽ ኤክስ ናትኝ ገባችኋል። ኤክስ ሆነ ለስራ እንደዚ ተስማምተው አብሮ መስራት መቻላቸው በጣም ያስደምማል፣ በጣም ያስገርማል ከምታስቡት በላይ ማለት ነው። ለምን አስባችሁታል? እናንተ የጣላችሁት ወንድ የተሻለ ቦታ ደርሶ ወይንም ደግሞ ወይ ነፃነት ብቻ ወይ አብርሽ፣ ከሁለቱ የሁለቱ ልባቸው ተስማምቶ ስራ መጀመራቸው ነው በጣም አስደምሞኛል። ግን እንደዚህ አይነት ስራዎች ብዙ ስለማያስተማምኑ ርትዬ፣ በመሀላቸው ገባ ብለሽ እንግዲህ ጥፊ መቅመስ ያለበት አቅምሽ እና ወደዛ ትዳርሽን ጠብቂ በሚል ሌላው ምንም እንኳን ስራ ቢሆን ኤክስ ስለሆኑ አያስተማመንም። ቤተሰቦች እየምርን ነው የተሰማኝ ነው እንዴ!